አርዕስተ ዜና እስራኤል በጋዛ ሰርጥ ላይ ሙሉ በሙሉ በሚባል ደረጃ ጦርነት መክፈቷ ተነገረ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያ ሙሉ በሙሉ ኃይል ጀምራለች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአራት መቶ በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበት የጋዛ ጥቃት ገና የመጀመሪያ እንዲሆን የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊዋን ሙሉ በሙሉ ጀምራለች ሲሉ ኔታንያሁ አስጠንቅቀዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስክሬኖች ወድቀው፣ የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውም አሳቃቂ ነው ተብሏል። ኔታንያሁ በቪዲዮ ባስተላለፉት መልዕክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህ ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት ተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ አየር ጥቃት ከተከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከአራት መቶ በላይ ሰዎች መገደላቸው እንዲሁም በመቶዎች የሚቆጠሩ መቁሰላቸው አስጠንቅቀዋል። የተኩስ አቁሙ አሸማጋይ የሆነችው ግብፅ ይህንን የእስራኤል ጥቃት በጽኑ አውግዛለች።